ሰላም ጤና ይስጥልን ተመልካቾቻችን፣ ከብስራት የዩቲዩብ ቻናላችን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራን እኔ ቅዱስ ደጀኔ ና እስካሁን አለማየሁ ከመላ ስቱዲዮ ባለሙያዎች ጋር በጋራ በሆን አብረናችሁ የምንቆይ ነው የሚሆነው። የሀገር ውስጥ መረጃንም እናስቀድማለን። የአርባ ምንጭ ሙዝ በዱቄት መልክ ተዘጋጅቶ ለምግብነት እየቀረበ ይገኛል ተባለ። ሙዝ ታሽጎ ከስድስት ወር እስከ አንድ ዓመት ያህል መቆየት ይችላል። በሌሎች ሀገራት የተለያዩ ጥቅሞችን የሚሰጠ ሙዝ በኢትዮጵያ አርባ ምንጭ ከተማ የሙዝ ምርቱ በዱቄት መልክ ተዘጋጅቶ ለምግብነት ሊቀር በመሆኑ ተገልጿል። የአርባ ምንጭ ዩኒቨርሲቲ የሁለተኛ ዲግሪ ተማሪዎች የመመረቂያ ጽሁፋቸውን መነሻ በማድረግ በጥናት የተገኘ ሳይንሳዊ እውቀትን በመጠቀም ምርቱን በዱቄት መልክ አዘጋጅቶ ለምግብነት መዋል መቻሉን በአርባ ምንጭ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዚደንት ዶክተር ተክሉ ወጋየሁ ለብስራት ሬዲዮ ተናግረዋል። አርባ ምንጭና አካባቢው በጣፋጭ የሙዝ ምርት ይታወቃል። በተለይ በህገወጥ ደላሎች ምክንያት የአካባቢው አርሷ ሮች ከምርቱ ተገቢውን ጥቅም ሳያገኙ የሚቀሩበትን አካሄድ በማስቀረት ፋይዳው የጎላ መሆኑ ተገልጿል። የአንጆ ኑስ አግሮ ፕሮሰሲንግ መስራች አባልና ማርኬቲንግ መሪ ስራ አስፈጻሚ የሆኑት ወይዘሮ ቤተልሔም ዘመድኩን ለብስራት ራዲዮ እንደገለጹት ግኝቱ በሙዝ ምርት ላይ የሚከሰተውን ከፍተኛ ብክነት ማስቀረት የሚችል መሆኑና ዱቄቱ ከስድስት ወር እስከ አንድ አመት መቆየት እንዲችል ተደርጎ የተዘጋጀ መሆኑን ተናግረዋል። የሙዝ ዱቄት ምርቱ የኢትዮጵያ ምግብና መድኃኒት ባለስልጣን መስፈርትን አሟልቶ ወደ ስራ የገባው ለዳቦ፣ ለአጥሚት፣ ለገንፎ፣ ለእንጀራ እንዲሁም በሌሎችም የምግብ አይነት ተዘጋጅቶም ጥቅም ላይ ሊውል የ የሚችል ነው። ከአርባ ምንጭ በተጨማሪ ምርቱ በአዲስ አበባና በሌሎች ክልሎችም በቅርቡ ገበያ ላይ ይውላል ተብሎ ይጠበቃል። ዘገባው የሳሙሬት ስዩም ነው። ከአንድ ኪሎ ግራም በላይ ወርቅ ህጋዊ ባልሆነ መንገድ ሲያጓጉዝ የነበረ ወጣት የገደሉ የጸጥታ ኃይሎች በእስራት ተቀጡ። በቤንሻንጉል ጉሙዝ ክልል መተከል ዞን ጉለን ከተማ 01 ቀበሌ ነዋሪ የሆኑት አቶ ታረቀኝ ተፈራ በአካባቢያቸው በወርቅ ንግድ ስራቸው የታወቁ ናቸው። በዚህም በባህላዊ መንገድ ከሚያነጥሩና ከሚያመርቱ አርሶ አደሮችም እየተቀበሉ ለብሔራዊ ባንክም ያስረክባሉ። በዚህ የንግድ ስራቸው ብቻቸውን ሆነው መስራት ስለከበዳቸውም የመጀመሪያ ልጃቸው ሙሉጌታ ታረቀኝ ህጋዊ ውክልናም ሰጥተው ከወርቅ አምራቾች ወርቅ ተቀብሎም ለባንክ ገቢ ያደርጋል። ሙሉ ጌታ በዚህ ስራ ከአባቱ ትእዛዝ እየተቀበለ ስራውን እየሰራ ያለ ናሴ 18 ቀን 2015 ዓ ም አንድ ኪሎ ግራም ከ300 ግራም የሚመዝን ወርቅ ከአባቱ ተቀብሎ ጉለን ወረዳ የሚገኝ ባንክ ገቢ እንዲያደርግ ታዞ እንደነበር የሰሜን ሸዋ ዞን አቃቢ ግጽፈት ቤት የተለያዩ ወንጀሎችና የነፍስ ግድያ ምርመራ አቃቢ ግዮብሰን አለሙ ለብስራት ራዲዮ ገልጿል። ይሁን እንጂ ሙሉ ጌታ የተሰጠውን ትእዛዝ ሳይፈጽም ወርቁን ይዞ ወደ አዲስ አበባ በ በሰሌዳ ቁጥር ኮድ 3 04499 ኢቲ በሆነ ካሶን የጭነት ተሽከርካሪ በጎጃም ቡሬ መንገድ ተጉዞ ኦሮሚያ ሰሜን ሸዋ ዞን ቱሉ ሚልኪ ከተማ ከቀኑ 10 ሰዓት ላይ ሲደርስ የተሳፈረበት የጭነት ተሽከርካሪ ብልሽት ገጥሞት እዚያው ከተማ ካለው ጋራዥ ሹፌር ጋቢና መኪና ውስጥ ሙልጌታ ደግሞ ከሁለት የጋራዥ ሰራተኞች ጋር እንዲያድር መደረጉ ተገልጿል። ይሁን እንጂ በዚያን ዕለት የጸጥታ አካላት ፍተሻ በሚያደርጉበት ሰዓት እንዴት እንግዳው ሰው ሳታሳውቁ ታሳድራላችሁ በማለት ሙልጌታ ለምርመራ ይዘው ሄዳሉ። የጸጥታ አካላቱ ፍሳሰዩም ና ጌታቸው እንደሻው የተባሉት ሙልጌታ ሊያመልጠን ነበር በማለት እንደገደሉ የፖሊስ የምርመራ መዝገብ ያስረዳል። ሙልጌታ አስከሬኑ በፖሊስ ተነስቶም ወደ ሕክምና ተቋም ተልኮ ሲመረመር ከጠለቀው ጫማ ውስጥ 450 ግራም ወርቅ ይገኛል። ይህም ወርቅ በማስረጃነት ተይዞ በፖሊስ በኩል ሰፊ ምርመራ ሲደረግ ቆይቶ ሙልጌታን የገደሉት የጸጥታ አካላት ላይ ማስረጃ ተገኝቶ የምርመራ መዝገቡ ተጣርቶ ለአቃቤ ሕግ የተላከም ሲሆን አቃቤ ሕግ በ በከፍተኛ ውንብድናና የሰው መግደል ወንጀል ክስ መስርቷል። በአቃቢ ህግ የተመሰረተውን ክስ ሲከታተል የቆየው የሰሜን ሸዋ ዞን ከፍተኛ ፍርድ ቤት በወርቁ ላይ የተጠናከረ ማስረጃ ባለማቅረቡ የአቃቢ ህግን ክስ በማሻሻል ከባድ ሰው መግደል ወንጀል ቁጥር 539 ህዝባር ሁለት ስር ጉዳዩን በማየት ፍስሀ ስዩምና ጌታቸው እንደሻው ጥፋተኛ ተብለው ግንቦት 7 ቀን 2017 ዓ.ም በዋለ ችሎት እያንዳንዳቸው በሃያ አመት ስርዓት እንዲቀጡ መወሰኑን የሰሜን ሸዋ ዞን አቃቢ ህግ ጽህፈት ቤት የተለያዩ ወንጀሎችና የነብስ ግድያ ምርመራ አቃቢ ህግ ዮብሰን አለሙ ለብስራት ራዲዮ ተናግረዋል። ዘገባው የኤደን ሽመልስ ነው። ተመልካቾቻችን አሁን ደግሞ የምናሳልፋችሁ ከውጪ ወዳገኘናቸው መረጃዎቻችን ነው የሚሆነው። ኔታንያሁ ከሃማስ ጋር ወግነዋል ሲሉ የእንግሊዝ ፈረንሳይና ካናዳ መሪዎችን ከሰሱ። የእስራኤሉ ጠቅላይ ሚኒስተር ኔታንያሁ በእንግሊዝ ጠቅላይ ሚኒስተር ሰር ኪር ስታርመርና በፈረንሳይና በካናዳ መሪዎች ላይ ሐማስ በስልጣን ላይ እንዲቆይ ይፈልጋሉ በማለት ከባድ ጥቃት ሰንዝረዋል። በተጨማሪ ምስታርመር መር ኢማኑኤል ማክሮንን ና ማርክ ካርኒን ከጅምላ ነፍሰ ገዳዮች አስገድዱ ደፋሪዎች ሕፃን ገዳይና አጋች ጋር ወግነዋል ሲሉ ከሰዋል። ሐሙስ ዕለት በዋሽንግተን በሚገኘው የእስራኤል ኤምባሲ ሰራተኞች ላይ የደረሰውን ጥቃት አስመልክቶ ኔታንያሁ እንደተናገሩት የእስራኤል አንዳንድ የቅርብ አጋር ሀገራት መሪዎች እስራኤል ቆም ብላ እንድትመለከት ና የሐማስ የጅምላ ነፍሰ ግድያም እንዲቀጥል ይፈልጋሉም ብለዋል። መቀመጫውን ዳውንቲንግ ስትሪት ያደረገው የእንግሊዝ መንግስት ለተሰነዘረበት ክስ ሞስኮው በቀጥታ ምላሽ አልሰጠም። ነገር ግን ሰር ኪር ቀደም ሲል በዋሽንግተን በእስራኤል ላይ የደረሰውን ጥቃትን ማውገዛቸው ይታወሳል። ሶስቱም ሀገራት በዋሽንግተን የእስራኤል ኤምባሲ ሰራተኞች ላይ የተፈጸመውን ጥቃት አውግዘዋል። እንዲሁም ከ19 ወራት በፊት በሐማስ መሪነት የተፈጸመውን ገዳይ ጥቃት ተከትሎ ለእስራኤል ጠንካራ ድጋፍም ሰጥተዋል። ነገር ግን በዚህ ሳምንት መጀመሪያ ላይ ብሪታንያ፣ ፈረንሳይ ና ካናዳ እስራኤልን የጋዛ ጦርነት መስፋፋት ተመጣጣኝ አይደለም ሲሉ አውግዘው ሰብአዊ ሁ ሁኔታን የማይታለፍ ጥፋት ሲሉ እስራኤልን ከሰዋል። እስራኤል ይህንን የጥፋት መንገድ ካላቆመች ተጨባጭ እርምጃ እንደሚወስዱ አስፈራርተዋል። ኔታንያሁ በቪዲዮ ላይ ሐማስ እስራኤልን ለማጥፋትና የአይሁድን ሕዝብ ለማጥፋት እንደሚፈልግ ተናግረዋል። የፍልስጤም ታጣቂ ቡድን ሐማስ በእስራኤል የጦርነት ባህሪ ላይ የዩናይትድ ኪንግደም የፈረንሳይ ና የካናዳ የጋራ ትችት በደስታ መቀበሉን ገልጸዋል። ይህንን ቀላል እውነት የፈረንሳይ የብሪታንያ፣ የካናዳ ና የሌሎች መሪዎች እንዴት ሊረዱት እንዳልቻሉት ፈጽሞ ሊገባን አል አልቻለም ሲል ሀማስ አስታውቋል። በውድቀት ማግስት የማዕረግ እድገት ያገኙት የፓኪስታን ጦር ኢታማዦር ሹም እያነጋገሩ ነው። የሀገሪቱ መንግስት የጦር አዛዡን የፊልድ ማርሻልነት ማዕረግ ቢሰጣቸውም የሀገሬው ሰው ግን የከሸፉ ማርሻል ፊልድ ማርሻል ሲል እየጠራቸው መሆኑም ተነግሯል። ከህንድ ጋር ገብተውበት የነበረው ግጭት ጋብ ካለ በኋላ የፓኪስታን መንግስት የሀገሪቱ ጦር አዛዥ ለሆኑት ለጀኔራል ሀሲም ሙኒር የፊልድ ማርሻልነት ማዕረግ ቢሰጡም ጄኔራሉ ግን አዲሱ ማዕረግ ለትችት ዳርጓቸዋል ጠቅላይ ሚኒስትር ሻህባዝ ሻሪፍ የሚመራ የፓኪስታን ካቢኔ የጄኔራሉን ሹመት ያጸደቀ ሲሆን ይህም በሀገሪቱ የፊልድ ማርሻልነት ማዕረግ ያገኙ ሁለተኛው ሰው እንዲሆኑ አድርጓቸዋል ፓኪስታን ለመጀመሪያ ጊዜ የፊልድ ማርሻልነት ማዕረግ የተሰጣቸው መሐመድ መሐመድ አይብ ካህን በመባል የሚታወቁ የጦር አዛዥ ሲሆኑ ጊዜው ደግሞ እንደ አውሮፓውያን አቆጣጠር 1959 ነበር። ታዲያ ከአምስት አስርት ዓመታት በኋላ በቅርብ ጊዜው ጦርነት የላቀ የአመራር ብቃትና አፈጻጸም አስመዝግበዋል የተባሉት ጄኔራል ሙኒር በተለይም የሲንዶር ዘመቻን የመሩበት መንገድ ይህንን የፊልድ ማርሻልነት ማዕረግ አሰጥቷቸዋል ተብሏል። ነገር ግን በርካቶች በአስር ቀናት ውጊያ ሊፈረካከስ ከጫፍ ደርሶ የነበረን ጦር የመሩትን ጀነራል የማዕረግ እድገት መስጠት ስድብ ነው ሲሉ ተደምጠዋል። አክለውም ጀነራሉ ፊልድ ማርሻል የተባሉት መሬት ላይ ባልታዩ ስኬቶች ወይም በሀሰተኛ ሪፖርት ነው ብለዋል። የጀነራሉን ሹመት ተከትሎም በተለይም ኤክስ ላይ መነጋገሪያ ለመሆን ይቻለም ሲሆን ራሱን በራሱ ነው የሹሙ መንግስት ከማጽደቅ ውጪ ምንም ለማለት አቅም የለውም። ቢኖረው ኑሮ ጦርነቱ ወቅት ላይም ለተፈጠሩ ድክመቶች ተጠያቂ ሊያደርገው ነበር የሚገባው የሚሉ አስተያየቶችም ተስተጋብተዋል። ሌሎች አስተያየት ሰጪዎች ደግሞ ምንም እንኳን ፓኪስታን በአስር ቀናት ጦርነቱ ሙሉ የበላይነት ተወስዶባት የነበረ ቢሆንም የሀገሪቱ መንግስት ግን ራሱን እንደ ድል አድራጌ አ አድርጎ ይቆጥራል ለዚህ ነው የጦር አዛዡን ፊልድ ማርሻል ሲል የሰየመው እውነታው ግን ጄኔራል ሙኒር ፊልድ ማርሻል ሳይሆን ፊልድ ማርሻል ናቸው ሲሉም ተደምጠዋል ተመልካቾቻችን ለሰአቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር ስለተከታተላችን እጅግ አድርገን እናመሰግናቸዋለን በያላችሁበት መልካሙን እየተመኘ እንሰናበታቸዋለን ሰላም